ሰላም ጤና ይስጥልን ውድና የተከበራችሁ ተመልካቾቻችን፣ የህዳር 18 2018 ዓ.ም የዕለተ ሐሙስ ከሰዓት መረጃዎቻችንን ሰብስበን ወደ እናንተ መጥተናል። እስከ መጨረሻው ድረስ ከእኛ ጋር ከቆያችሁ ብዙ መረጃዎችን ታገኛላችሁ። ሰብስክራይብ በማድረግ ቤተሰብ እንደሆኑ ጋበዝን። ወደ መረጃዎቹ እንለፍ። በአማራ ክልል ግጭት ከተቀሰቀሰ ወዲህ ባለፉት ሁለት ዓመታት 3036 ጾታዊ ጥቃቶች መፈጸማቸውን የክልሉ ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ገለጸ። በአማራ ክልል በመንግስትና በፋኖ ኃይሎች መካከል ግጭት ከተቀሰቀሰ ወደዚህ ባለፉት ሁለት ዓመታት 3036 ጾታዊ ጥቃቶች መፈጸማቸውን የክልሉ ሴቶችና ማህበራዊ ጉዳይ ቢሮ ገልጿል። ጾታዊ ጥቃቱ ወትሮም የነበረ ቢሆንም ግጭትና የሰላም እጦት ለጥቃት መጨመር ይበልጥ አስተዋጽኦ ማድረጉን መገምገሙንም የክልሉ ሴቶችና ወጣቶች ቢሮ ገልጿል። በክልሉ ከ2015 ዓ.ም በጀት ዓመት መጨረሻ ጀምሮ በመንግስትና በፋኖ ኃይሎች መካከል ግጭት ከተቀሰቀሰ ወደዚህ በ2016 ዓ ም 1324፣ በ2017 ዓ ም ደግሞ 1712፣ በሁለቱ ዓመታት ህጻናትና ሴቶችን ጨምሮ በድምሩ 3036 ጾታዊ ጥቃቶች መፈጸማቸውን በአማራ ክልል የሴቶችና ማህበራዊ ጉዳይ ቢሮ የሴቶች ንቅናቄ ተሳትፎ ዳይሬክተር ደስታ ፈንታ ገልጸዋል። የሴቶችና ማህበራዊ ጉዳይ ቢሮ እስከ ታች እስከ ወረዳ ድረስ የሚወርዳ አደረጃጀት ያለው መሆኑን ያመላከቱት ዳይሬክተሯ፣ ቢሮው ጥቃቶችን አስቀድሞ መከላከል ላይ ትኩረት አድርጎ የሚሰራ መሆኑንም አመላክተዋል። ለዚህም የሴቶችን ጥቃት አስቀድሞ ለመከላከልና ከአቅም በላይ በሆነ ምክንያት ጥቃቱ ተፈጽሞ ሲገኝ ተገቢውን ምላሽ ለመስጠት የሚያስችሉ የሴቶችና ማህበራዊ ጉዳይ ቢሮ የጤና የፍትህና የጸጥታ አካላትን ያካተተ የአንድ ማዕከል አገልግሎት መስጫ ማዕከላቶች መኖራቸውንም ተናግረዋል። ባለፉት ሁለት ዓመታት ቢሮ በተለመደው መንገድ ጥቃቶችን ከመፈጸማቸው በፊት ቀድሞ ለመከላከል ትኩረት አድርጎ ሲሰራ የቆየ ቢሆንም የተፈጸሙት ጥቃቶች ይህንኑ የመከላከል ስራ አልፈው እየተፈጸሙ መሆናቸውን አስገንዝበዋል። ይህንንም ለዚሁ ዓላማ ተብለው ማለትም የሴቶችን ጥቃት አስቀድሞ ለመከላከልና ከአቅም በላይ በሆነ ምክንያቶች ጥቃቱ ተፈጽሞ ሲገኝ ተገቢው ምላሽ ለመስጠት ታስበው ከሴቶችና ማህበራዊ ጉዳይ ቢሮ ከጤና ከፍትህትና ጸጥታ አካላት ተወጣጥተው ለዚሁ ዓላማ ተብለው በየወረዳው በተቋቋሙ የአንድ ማዕከል አገልግሎት መስጫ ማዕከሎቻችን አማካኝነት በተሰበሰበና በተጎጆ ሪፖርት በተደረገ መረጃ ማረጋገጥ ችለናል ሲሉም አስረድተዋል። ጥቃቱ ሌላ ጊዜ የነበረ ቢሆንም በክልሉ ያለው ግጭትና የሰላም እጦት ግን ለተፈጸመው ጾታዊ ጥቃት የበለጠ አስተዋጽኦ አድርጓል በሚል ክልሉ መገምገሙን ዳይሬክተሩ አመላክተዋል። ጥቃት ፈጻሚውን አካል በተመለከተ ለቀረበላቸው ጥያቄ ዳይሬክተሯ የጸጥታ እና የሰላምጦች ችግር ሲኖርባቸው የመጀመሪያዎቹ ተጋላጮች የሚሆኑት ህጻናትና ሴቶች ናቸው። የሰላምጦቱም ችግሩን አባብሶት ሊሆን ይችላል የሚል እንጂ ጥቃት ፈጻሚውን በተመለከተ ከሌነው ነው ይህንን ጥቃት የፈጸመው ብሎ ማስቀመጥ የሚቻል ነገር አይደለም፣ በሚል ምላሽ ሰጥተዋል። ሶታዊ ጥቃት እኮ በማንም ሊፈጸም ይችላል። በግጭት በሚሳተፉ አካላት ብቻ ሳይሆን በቤተሰብ ጭምር ሊፈጸም ይችላል። በአባት፣ በወንድም፣ በጎረቤት፣ በአከራይ፣ በተከራይ እንደገና ደግሞ በግጭት ውስጥ ብቻ ሳይሆን በሰላማዊ ጊዜም እንዲሁ በአማራ ክልል ብቻ ሳይሆን ከተማም ላይ ቢሆንም በየትኛውም ቦታ ሊፈጸም ይችላል ሲሉም አክለዋል። ጥቃቱ በማንም ይፈጸም፣ የኛ ዋነኛ ስራችን ተጎጂዎች አስፈላጊውን ድጋፍ እንዳገኙ ማድረግ ነው ያሉት ዳይሬክተሯ፣ አስፈላጊውን መረጃና ማስረጃ ተሟልቶ ሲገኝ ከህግና የፍትህ አካላት ጋር በመተባበር ጥቃት ፈፃሚው አካል ማንም ይሆን በህግ ተጠያቂ እንዲሆንና ተጎጂዎች ፍትህ እንዲያገኙ ማድረግ ጨምሮ ተጎጂዎች አስፈላጊውን ሁሉ ድጋፍ እንዲያገኙ እየተሰራ መሆኑንም አብራርተዋል። በሴቶች ላይ የሚደርሰውን ፆታዊ ጥቃት ከፆታ ችግር ባሻገር ስነ ልቦናዊና የጤናና የኢኮኖሚ ችግሮችን ጨምሮ ዘርፈ ብዙ ጉዳቶች የሚያስከትል በመሆኑ ተጎጂዎች የስነ ልቦና ምክርና እርዳታ፣ የኢኮኖሚ ድጋፍ የሚያስፈልጋቸውና መስራት ለሚችሉ ወደ ስራ እንዲገቡ በተላላፊ በሽታዎች እንዳይጠቁ የህክምና አገልግሎት እንዳገኙም እየተደረገ ይገኛልም ብለዋል። በዚህም ጥቃቱ ከደረሰባቸው ሴቶች መካከል አብዛኛዎቹ አስፈላጊውን ድጋፍ አግኝተው ወደ መደበኛ ህይወታቸው የተመለሱ መሆናቸውን ዳይሬክተሩ አመላክተዋል። ወደሌላ መረጃ ስናልፍ ኡጋንዳ ኢትዮጵያ፣ ሶማሌና ኤርትራን ጨምሮ በአሁኑ ሰዓት በጦርነት ውስጥ ካልሆኑ ሀገራት ከዚህ በኋላ ስደተኞች እንደማት እንደምትቀበል አስታወቀች። የኡጋንዳ መንግስት እዚህ ውሳኔ ላይ የደረሰው ኢትዮጵያ፣ ሶማሌና ኤርትራን ጨምሮ በአሁኑ ሰዓት በጦርነት ውስጥ ካልሆኑ ሀገራት ከዚህ በኋላ ስደተኞችን እንደማይቀበል የገለጸው በሀገሪቱ የሚገኙ የስደተኞች ቁጥር ሁለት ሚሊዮን ገዳማ መድረሱን ተከትሎ የለጋሾች ድጋፍ መጠን እየቀነሰ መምጣቱ መሆኑንም አስታውቋል። የኡጋንዳ እርዳታ፣ የአደጋ መከላከል ዝግጁነትና ስደተኞች ሚኒስተር ሂላሪ ኦኔክ ለዴይሊ ሞኒተር እንደተናገሩት ኡጋንዳ ለስደተኞች እርዳታ የሚውል በየአመቱ ሁለት መቶ አርባ ሚሊዮን ዶላር ከተባበሩት መንግስት የመንግስታት ድርጅት ከፍተኛ የስደተኞች ኮሚሽን ስትቀበል ቆይታለችም ብለዋል። ይሁን እንጂ በአሁኑ ሰዓት ሀገሪቱ ከለጋሾች የምታገኘው የገንዘብ ድጋፍ ወደ አንድ መቶ ሚሊዮን ዶላር ዝቅ ማለቱንና በዚህም አመት እየተገኘው ድጋፍ ደግሞ 18 ሚሊዮን ዶላር ብቻ መሆኑን ሚኒስትሯ ተናግረዋል። ይህም በኡጋንዳ የሚገኙ የስደተኞች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱና በአንጻሩ ስደተኞችን ለማስተናገድ ሀገሪቱ ከለጋሾች የምታገኘው የድጋፍ መጠን እየቀነሰ መምጣቱ የሀብትና አገልግሎት እጥረት እንዲፈጠር አፍሪካዊ ሀገር ጫና ውስጥ እንድትገባ እያደረጋት መሆኑንም ገልጸዋል። በመሆኑም አሁንም ቢሆን ኡጋንዳ በሯን ለስደተኞች ክፍት የማድረግ ፖሊሲዋን የምትቀጥልበት ቢሆንም ኢትዮጵያ፣ ሶማሌና ኤርትራን ጨምሮ በአሁኑ ሰዓት ጦርነት ላይ ካልሆኑ ሀገራት የሚመጡ አዳዲስ ስደተኞች ግን ከዚህ በኋላ የማትቀበል መሆኗን የሀገሪቱ ባለስልጣናት በአጽንኦት ገልጸዋል። ያም ሆኖ ውሳኔው ከዚህ በፊት ወደ ኡጋንዳ የገቡትን የማይነካ መሆኑን፣ በሀገሪቱ ውስጥ የሚገኙ ነባር ስደተኞች ባሉበት የሚቀጥሉ መሆናቸውንም ገልጸዋል። ሌላ መረጃ ስናልፍ በትግራይ ክልል ምንም አይነት ምርጫ አይካሄድም ሲል ህወሓት አስታወቀ። የህወሓት ህጋዊ ሰውነት ሳይመለስ በትግራይ ክልል ምንም ምርጫ አይኖርም ሲል ህወሓት አዲስ በሾመው ቃል አቀባዩ በኩል አስታውቋል። አዲሱ የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለተለያዩ ሚዲያዎች መግለጫ የሰጠ ሲሆን ምርጫ ቦርድ የህወሓትን ህጋዊ ሰውነት ካልመለሰ መለሰ መጪው ምርጫ በትግራይ እንደማይካሄድ መናገራቸውን ያገኘነው መረጃ ያመላክታል። ህወሓት ችግር ውስጥ ነው ማለት የትግራይ ህዝብ ችግር ውስጥ ነው። አብዛኛው የህወሓት አመራር ምሁራን ሱዳንና ወጣቶች ናቸው። ህወሓት ሊነቀልም ሊተከልም የሚችለው በትግራይ ህዝብ ብቻ ነው ብለዋል ቃል አቀባዩ። የኢትዮጵያ መንግስት የፕሪቶሪያውን ስምምነት ተግባራዊ ከማድረግ ይልቅ የታጠቁ ቡድኖችን እያንቀሳቀሰና ና እያስታጠቀ መሆኑንና ድሮኖች ጭምር እየተኮሰ መሆኑንም ተናግረዋል። ምንም እንኳ የፌዴራል መንግስት ስምምነቱን ተግባራዊ ለማድረግ ያለውን ከፍተኛ ፍላጎት ቢሆንም ህወሓት አሁንም ዝግጁ መሆኑንም ተናግሯል ቃል አቀባዩ። ወደ ምዕራብ ትግራይ ወይም ወልቃየት የተጀመሩ የአየር በረራዎች ተፈናቃዮች እየመለ የሚመለሱ ነው ለማለት ሴራና የሚዲያ ፍጆታ መሆናቸውንም ተናግሯል። በመጨረሻም ወደ ውጭ መረጃ እንለፍ። በህንፃዎች ክብደት የተነሳ ኒውዮርክ ከተማ እየሰመጠች መሆኑ ታወቀ። በአሜሪካ የሚገኘው ታላቅ የኒውዮርክ ከተማ በየአመቱ ቀስ በቀስ እየሰመጠ መሆኑን የሚያሳይ አዲስ አስደንጋጭ ጥናት በቅርቡ በኤርዝ ፊቸር በተባለ ሳይንሳዊ መጽሔት ላይ ታትሟል። ተመራማሪዎቹ ከተማዋ እየሰመጠች መሄዷ ዋናው ምክንያት ደግሞ እጅግ በጣም ግዙፍ የሆኑት ሰማይ ጠቀስ ህንፃዎች ክብደት እንደሆነም ገልጸዋል። ሳይንቲስቶች እንደሚሉት በከተማዋ በአማካይ በየአመቱ ከአንድ እስከ ሁለት ሚሊሜትር እየሰመጠች ትገኛለች። ከእያንዳንዱ ደካማ አፈር ላይ የተገነቡ አካባቢዎች ግን ይህ መጠን በሁለት እጥፍ ሊጨምር እንደሚችልም ጥናቱን አመላክቷል። ይህ ቀስ በቀስ ከመሬት መሰርሰር ከባህር ወለል መጨመር ጋር ተደማምሮ ለአደጋ የሚያጋልጥም ሆኗል ብለዋል። 1950 ወዲህ ብቻ የአካባቢው የውሃ መጠን በ22 ሴንቲሜትር ያህል ጨምሯል። የመሬት መሰርሰር የባህር ወረል መጨመርና በየጊዜው የሚከሰቱ ኃይለኛ ውሎ ንፋሶች ተደማምረው በከተማዋ ላይ የሚደርሰው ዋና ዋና የጎርፍ አደጋዎች ቁጥር በእጅጉ እንደሚያበዙትም ባለሙያዎች አስጠንቅቀዋል። ሳይንቲስቶቹ አክለውም በተደጋጋሚ የጨውሃ ንክኪ በሕንፃዎች ውስጥ ያሉትን የብረት ምሶሶዎች ሊያበላሽ ሕንፃዎችን ሊያደክም እንደዚሁም በከተማዋ ለሚኖሩት ስምንት ነጥብ አራት ሚሊዮን ነዋሪዎች የደህንነት ስጋት መፍጠር እንደሚችል አስጠንቅቀዋል። ክብራትና ክብራት ተመልካቾቻችን ለዛሬ ያቀረብንላችሁ መረጃ ይህንን ይመስላል። አብራችሁን ስለ ቆያችሁ እጅጉን አመሰገን መሰገን። ቻናላችንን ሰብስክራይብ በማድረግ ቤተሰብ እንደሆኑ ጋበዝናችሁ።